ከባድ እሷን በሰዓቱ እኔን ቤት ስታገኘኝ መጠየቅ የነበረብኝ ስለ በሽቷ እንጂ ወንድ ደግሞ አልነበረብኝም። አንተ በዛ በእኔ ቦታ ታደርጓለ እንደዛ? አዎ፣ ልጅ መታመኑ እንጂ የሚያስጨንቀኝ ሁለተኛ ጥያቄ ሊሆን ይችላል መጠቃት ማነው ምናምን ብዬ እንጂ፣ ቀጥታ እንደመጣው ይሄ ልጅ ማነው ምናምን አይነት ሰው አይደለም። እሺ፣ በቃቱ ሆን ያልኩሽ ገረመ፣ ደበረ። መብት ነው እኮ አሁንም ቢሆን መብት ነው። አይመለከትሽ። በድጋሚ በድጋሚ ከባድ ጸብ ተፈጥሯል ብሩክና ሀይሚ ላይ ማለት ነው። እና ያኛው ደግሞ የብስ አንተ አስማማ ያለውን ነገር እውነታውን አስረዳ። ከመንገድ ላይ አሟጥጃት ነው የመጣሁት፣ በል ትባላለቅ። ፍቅረኛ ነች ያ ማህል እንዴ? ምን ነው ነገሮችን ሁሉ የምታበላሽው ልዩ ለዛውም ያለው ባለው ነገር ላይ አልተረጋጋ ብሩኬ አንተ ደግሞ ሌላ ትኩሳት ትፈጥራለህ እ መጀመሪያ ስትመጡ ንግግራችሁ እንደዛ እኮ አልነበረም ማለት ነው ጀስት እሷ ይዛ የመጣችሁ መጣችሁ እውነታውን እንድትናገርላት እና እሷ ጠፍ ምንም ነገር እንደሌለበት ከአንተ ጋር ምንም አይነት ነገር ሪሌሽንሽፕ እንደሌላት እንድትነግር ነው እንጂ አንተ በዚህ ምንድን ነበረ የሆነ ጥቅስ አባባል ነገር የምትባባለው፣ ፍቅር እናት፣ ፍቅር ፍቅር እውነት ነው፣ ፍቅር እዳ ነው ምናምን የሆነ ድሮ ተማሪውንን ጥቅስ የጻፍንን ጥቅስ መተዛሪ ትጠቅሳለህ እንዴ? ልክ እኮ ነው ብሩክ። ፊሊንግ የሚሰማውን ስሜት ነው ያሳየህ። በእኔ ቦታ ብትሆን ምን ታደርጋለህ እያለህ ነው አለ። እውነት ነው አንተው ፍቅረኛ ከሌላም ከመንገድላም ተሀንሳት ከወንድ ጋር ብቶ የሚሰማ ስመት ብሩክ ስለሆነ ነው ያልተደባደበው እንጂ ብሩክ ሊደባደቡሉ ይችላል ማለት ነው። ግን እሱ በቃ አስተዋይ ስለሆነ ነገሮችን በብልሃት ስለሚያካሄድ ምንም ነገር አልተናገርም፣ ዛሲ ሴ ዝም ብሏል ማለት ነው። ነገር ግን አሁን እዛ ላይ ፍጹም የተገኘበት ነገር ነገሮች ተስተካክለው ጀስት እንኳን ያለውን ነገር ለማመን ለተመልካዩ ግልጽ እንዲሆን በዛ ሰዓት ላይ አሟት ይዛሀት እንደመጣ ከእሷ ጋር ምንም አይነት ግንኙነት እንዳሌለት እንድትናገር እውነታውን እንዲያቅኑ፣ እንጂ አንተ የብስ ዝብር ቅርቅር ቁርቁር ግን አረከው ሌላ ትኩሳት ሌላ ችግር ይዘ መጣ። ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኒዓለም። እኔ የምላችሁ ይሁላችሁ

ነገሮችን ለመፍታት ብትሞክሩ ያለውን ነገር ተነጋግራችሁ ብትሞክሩ በጣም ደስ ይላል። ሀይሚ እውነታዊ ሀይሚ ጋና ልጁ ጋን እውነታዊ ያለው ልክ ናት። ሀይሚ ዛሬ ልጁን ይዛ የመጣችው ነገር ልክ ናት። ጥፋት የለባትም። ያደረገችው ነገር ጥሩ ነው። አንደኛ ለምንድን ነው? ያኛው ሰው ነው ወንደኛው ነው እውነቱ መናገር ያለበት። ለምን እንደ ወንድ ስለሚያስብ ማለት ነው። ሀሚ ግን እውነቷን ሲነግራት ብሩ ከመቀራረባቸው የተነሳ ከመዋሪያቸው የተነሳ ያው ያመናጭቃታል። ስልክም በቃ ሁለተኛ እንዳትደውይልኝ ምናምን ብሏታል። የሚናገረውን ነገር ታውቃላችሁ ማለት ነው። እና በቃ ጀስት ንዴት ላይ ስላለ ነው ሳይወዳት ቀርቶ የቅናት መንፈስ ነው ያለበት ማለት ነው። ጀስት ግን አሁን ደግሞ ይሄን ልጅ ይዛ መታ ያለውን ነገር እውነታውን እነሱ ያለውን ነገር አሟት ብቻዋን ስለሆነች ምናምን ይዛት እንደመጣ ምናምን ያለውን ነገር እንዲናገርላት ነበረ። ይሄ ግን ጀስት ብሩክ ጋር መጣ። እኔ እንኳ አንተም ቢሆን ከፍቅረኛ ይልቅ ከመታመም ከእኔ ጋር ከመጣላት ይልቅ ስለ ህማሟ ምን እንደሆነች ምናምን ጠይቃለሁ እንጂ ኖርማል ጭቅጭቅ ላይ ምናምን ምንትን የምገባበት ሰው አይደለም። ለዛ አንተ ለሷ የምትገባ ሰው አይደለም፣ ፍቅርህን በአግባቡ እየተወጣ አይደለም እያለው እኮ ነው፣ ለብሩክ ማለት ነው። ጀስት ስለ ብሩክ ባህሪ የሆነ ማድረግ ያለበትን ነገር እንዲያረግ እንዲያስተካክል እየነገረው ነው ማለት ነው እና ይሄኛው በጣም የሚደብር ንግግር ነው ማለት ነው። አንተ ዛሬ መጠቅ ስለ ሀይሚና ስለ ብሩክ አንድ አመት ድረስ የተለፋበት በአንድ አመት ውስጥ በውጣውረድ ውስጥ ብዙ ነገሮች የታይበት ነገር ነው እና አንተ ጀስት መተ ዛሬ ላይ እንደዚህ ሆነ እንደዚህ ሆነ ምናምን ምትል አይነት አይደለም እና ሌላ ሕይወት ጀምራለች ምናምን ብለክ ፍቅረኛዋ ነኝ ሌላ ህይወት ጀምራለች፣ አንተ የምትገባት አይነት ሰው አይደለ፣ እኔ ያለውላት ምናምን ማለትክ፣ ሺኢዝ በጣም የበለጠ ነገሮችን ውስብስብ እያደረከው ለነገሮች ያለውን እንተ በጣም ዝብቅ ያለው ለመታረቅ አሁን ደና የነበረውን ነገር የብስ ጥብብ ተደረገ። ዛሬም በከባዱ ነው የመጡት ማለት ነው። ለምን በቃ ፍቅረኛዋ ነኝ፣ ሌላ ህይወት ጀምራለች ነው ብሎ የተናገረው ማለት ነው እና ብሩክ ለዚም በቃ እንትን የሆነ አለ አይደለ፣ በጣም ከመሰልቸቱ የተነሳ ጭቅጭቅ ምር ብሎት ቅር ብሎ ነው ዛሬ ሲያናግራቸው ራሱ የነበረው ማለት ጅንተል ብሎባቸው ማለት ነው። እና አነጋግሮ እና ምናምን የሆነ ስ እንዲሆን አነለር የሆነ ሰው ሲያወራላችሁ ነው የሆነ አጠራ አጠር ያለ መልስ የለም እንደዚ አይነት ነገር ነበር ሲያወራ የሚያወራ የሚመስለው ብሩኬ ማለት ነው። እና ኢኒዌይስ፣ ብሩኬ ግን በተቻላችሁ አቅም ሀይሜና ብሩኬ በጣም ጭቅጭቅ አያምርባችሁ ማለት ነው እና ሀይሚ በመሀል ብሩኬ ስትል እንዴት አንቺቴን እንደበላች ማለት ነው። ይህን ያለው ፍቅሯ ማለት ግን ልጁ በጣም አናዶኛል ማለት ነው። እኔ ፍጼ ላልፈርድበት ፍ ዝም ምን የሚለው ማለት ሊያስታርቅ መጥቶ እኮ ማለት ነው። ወይ አያወራም ወይም ምን አይል ምንም ዝም በቃ እና ይሄ ከኋላው የመጣ ልብልብ ልብልብ እንዴ ምንድን ነበረ የሆነ የተናገረው ነገር አለ፣ ፍቅር እምነት ነው፣ ምን እንትን ነው ምናምን። ጀስት የሆነ ራሱን ኮምፕሊን አንተ እምነት ነው ማለት እምነት አላመንካትም፣ እያመንካት አይደለም፣ ሀይሜን አታምናትም፣ ከወንድ ጋር ስለተገኘች ጠረጠርካት እያለ ብሩኬ ማለት ነው እና አንተ እኔን ከኔ ጋር ነው ጭቅጭቅህን እንጂ የምትወዳት ምናምን ቢሆን ኖር፣ ጀስት እኔ ፍቅረኛዋ ቢሆን ኑር የማደርገው ምን ምንሽን አመመሽ ምናምን ብዬ እሷን ፕሮቴክት አደርጋለሁ እንጂ ጀስት ከዛ ወንድ ጋር ግጭት ላይ ምናምን አልገባም። አንተ ግን ያን አላደረክም። ጀስት ከኔ ጋር ነው ጭቅጭቅ ልያያዜ ነው ያደረግከው ምናምን ያለው እና በእርግጥ ልክ ነው ግን፣ እንደ አንድ ወንድ ደግሞ የጓደኛው ቤት ፍቅረኛው ቤት ሄዶ ከወንድ ጋር ተቀምጦ ሲሆን ብሩክ፣ እውነት ነው ያናድዳል ማለት ነው። አንደኛ ነገር ደግሞ ጥፋተኛ ባልኖረበት ሰዓት ላይ እየተወቀሰ እያለ ጀስት ያኛውን ነገር ነው ኮምፕሌን እያደረገችበት ያለችው ማለት ነው። እና ሀይሚ በተቻለ አቅም ግን ሀይሚ ነገሮችን እንዲፈቱ ምናምን መታረቅ ምናምን ትፈልጋለች። ግን ብሩክ ነው አሁን ነገሮችን በቃ ሲመጣ ራሱ በቃ ለዚህ ነው እንደ ድካም ድካም ብቻ የሆነ በቃ አላርለ እንደዚ አይነት ስልችት ያለበት ነገር ነው። እና ልጁ ግን ዛሬ አጠፋኒ አሁን በፋኝ እውነታውን ተናግሮ ያለውን ነገር አስረድቱት ብሩክም ያምናል ምናምን ብዬ ነበረ ማለት ነው። ግን እኔ ሌላ ህይወት ጀምራለች እኔ ፍቅረኛዋ የብስ ከባድ ጸብ ብሩክና ሀይሚ በጣም ከባድ ጸብ ማለት ለምን እማይታሰም በቃ ማለት አሁን ይህን ጆ ብሩክ ለሱ በጣም የሚያሞቃል ነው ይህን መስማት ከባድ ነገር ነው፣ ለብሩኬ ማለት ነው። እና አስባችሁታ ሀይሚን እየወደዳት እያመናት እንትን እያላት በእንደዚያ ነገር ለሙዚቃ ይሄ ልጁ እንዲህ ብሎ ሲናገር ብሩክ ምን ያህል መም እንደሚሰማው የገመትኩት ነገር ሉ ልክ ነው ወይ ምናምን ነው የሚለው ማለት ነው። እና ልጁ አሁን ልክ አደረግ ሀይሚ ራሱ እንዲ የብስ ነገሮችን ታስተካክላለህ ስል ነገሮችን ብስብስብ ባደረግካቸው አበላሽ የክብኝ ነው ያለችው ማለት ነው። ለምን የሆነ በቃ አሁን ለመታረቁ እንኳን በጣም ከባድ ነው። የበለጠ ሞር ጭቅጭቅ ውስጥን የሚገቡት ጭቅጭቅ ውስጥን እንትን የሚሉት ማለት ነው። እና ይሄ ጥሩ አይደለም።